ሰላም ቤተሰብ፣ እንዴት ናችሁ? ይህም ቪዲዮ ሲጀምሩ ላይክ ሼር ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። ስለ ቀነኔ ምን አዲስ ነገር አለ ብላችኋል። የቀነኔ ነገር ነገ ነው። ነገ አዲስ ነገር አለ። የቀጠሮ ነገ ሰኞ ነው ማለት ነው። ለአስር ቀን የተቀጠረው ነገ ሰኞ አስር ቀኑ ነው። ነገ እንግዲህ አዲስ ነገር ስለ ቀነኔ ይዘንላችሁ እንመጣለን። ከናንተ የሚጠበቀው ላይክ ሼር ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። አዲስ ነገሩ እንግዲህ ነገ ነው የሚሰማ። ምን ላይ እንደሚወሰን ቀጠሮ፣ አሁንም ቀጠሮ ይሰጣል ወይስ ፍርድ ይፈረዳል የሚባለውን ነገር አብረን እናያለን ማለት ነው። እና ያለውን ነገር ይህን ይመስላል ማለት ነው። እስከ መጨረሻው ተከታተሉ፣ ሁሉንም መረጃ አድርሳችኋለሁ ማለት ነው። ስለ ዳጌም ስላለው አዳዲስ ነገር በሙሉ ማለት ነው። ወደ ክስም እንደምትጂ ገልጸሻል። እስቲ ስለ ሁኔታው ፍቃድሽ ከሆነ ለተመልካቾች አብራሪልኝ። እሺ፣ አሁን በአሁኑ ሰዓት እንኳን ኦልሬዲ ሪፖርት አድርጌ ክስ የህግ አካላት ጉዳዩን ይዘውት እየተከታተሉት ይገኛሉ። ከዛ በኋላ ያለውን ነገር አብዴት አደርጋለሁኝ። ግን ከዛቸው ጀምሮ ያለኝን መረጃ በሙሉ በአዲስ አበባ ፖሊስ አስተላልፌ ክስ መስርቻለሁኝ። ስለዚህ ክስ ከሰሻል? አዎ፣ አዎ ሪፖርት አድርጌያለሁኝ። ከዚህ በኋላ ያለውን ያው እነሱ እየተከታተሉ እያሳወቁኝ ያሉት እንግዲህ መጀመሪያ ጉዳዩን እንዲህ ሆኗል፣ ለማንኛውም እወቁት ብለሽ የተለዋወጣችሁትንም መልእክቶች እንግዲህ በምስል አስቀርተሽ አጋርተሽ ነበር እና የተለያዩ አስተያየቶች ነበር የተሰጡት። በዚህም እጅግ በጣም ቅር ተሰኝተሽ ያስተላለፍ ተከታዮቼ መሆኑ ወዳጆቼ፣ ቤተሰቦቼ በአጠቃላይ ደንግጠዋል። ምክንያቱም ዛቻ ነው፣ በድፍረት አሳግግትሻለው ላሳግግትሽም እችላለው የሚል ነው እና ይህንን እኔ እንደቀልድ ላየው አልችልም። ምክንያቱም ከዛቻ በኋላ ያው ብዙ ነገሮች ተግባራዊ ሲሆኑ ስላየው የቀልዱን ነው ብዬ ማለፍ አልቻልኩ። ምክንያቱም ሰውየው ከዚህ በፊት ተደጋጋሚ ቢጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው፣ እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው፣ ውስጡ የነበረውን ነገር ዓርብ ምሽት ያንን ዛቻ ማለት ሲጀምር፣ እኔም ወዲያው ሳያጠፋው ስክሪንሻት አድርጌ ምክንያቱም ወደ ህግ አካላት እስከመሄድ የሚፈጠርብኝን አላውቅም። ኦልሬዲ አድራሻሽን በትኛለሁ ብሎኛል። የሆነ ጽሁፍ ስክሪንሻት ቴክስተልኮልኛልና ራሴን መጠበቅ ስለነበረብኝ ያንን ይፋ አደረግ። ብዙ ሰው ደንግጧል። በማግስቱ እኔ ያው ስራዬን ጀምሬያለሁ። በማግስቱ ወደ ህግ አካላት ሄድኩኝ። ግን ሳይሆንኩን እንዳልሽው አብዛኛው ሰው ቀልድ ዋልት ነው የመሰለው ላይክ ለቀልድ ያለሽን ነገር አካበን ሽካምን አይነት ነገሮች አይቻለሁኝ። ለእኔ ቀልድ አይደለም። ማንም ሰውም ደግሞ እንደዛ ብሎኛ አያውቅም። ቀልድ ደግሞ ቀልድ ሲሆን ቀልድ ነው ያስታውቃል። ማንም ሰው በውስጥ መስመር ሀሳቡን ሊገልጽልሽ ይችላል፣ ኮሜንት ሊያደርግ ይችላል፣ ሊሳደብ ይችላል፣ ሊያድንቅሽ ይችላል። ነገር ግን እንደዚህ አድራሻ የተበትኖ በራሴ ሰዎች አሳቅትሻለሁ እስከ ማለት የተደረሰ ነገር ህግ አካል ጋር እስከሚቀርብ ይህ ሰው እኔ ላይ አንድ ነገር ቢደርስ ተጠያቂ ቸሬን ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበረ። ደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲግነት ፋይናሌ አወጣው ማለት ነው። ውስጡ የነበረውን ነገር ኦልሬዲ አድራሻሽን በትኛለሁ ብሎኛል። የሆነ ጽሁፍ፣ እስክሪንሻት ቴክስት ተልኮልኛል። እና ራሴን መጠበቅ ስለነበረብኝ ያንን ይፋ አደረግ ቻርጅ አርጉልኝ አታርጉልኝ በሚል ጸብ የሰው ሕይወት መጥፋቱን ተከትሎ ሶስት አመት ብቻ ፍርድ መስጠቱ አነጋጋሪ እንደሆነ የሚታወቅ ነበር። ታዲያ ሸርካዞ ከፍተኛ ፍርድ ቤት ማብራሪያ ሰጥቷል። ነገሩ እንዲህ ነው። ሟች ወዳ ገዳይ ቤት ስልኬ ቻርጅ አርጉልኝ ብሎ ጎረ ይላል። ገዳይም በዚህ አጋጣሚ እናደርግልሃለን አያ እናደርግን በሚል አምባጓሮ ይፈጥራሉ። ሟች የገዳይን እናት በጦር የወጋና እንዲሁም ደማፈሳ ለገላቸዋል የሚል ሳቻ ይፈጥራል። በዚህ ሁኔታ ውስጥ ነበር እጅግ ቅልጥ ወዳለ ጻ ውስጥ ተገብቶ ገዳይ ዱላ አንስቶ ሟችን ጭንቅላቱን የመጣው በዚህ ሁኔታ ቻርጅ አርጉል ብሎ የመጣው ግለሰብ ሕይወቱ ያልፋል። ታዲያ ገዳያ በህግ ቁጥጥር ስሚሆን ና የሸካ ዞን ፍርድ ቤት ይቀርባል። ሸካ ዞን ፍርድ ቤትም ግራ ቀኙ ካጤነ በኋላ ይህ ሁሉ የተደረገው ሆን ተብሎ ስላልሆነ ሟጂ እየዛተና ደም በማፍሰስ ብዙ ነገሮች ሲናገር ስለነበረ ከመጠን በላይ ለመከላከል ባረጉት ነገር ብቻ መወንጅ ላለባቸው የሚድንጋጌ አንቀጽ አምስት አርባ አንድን ጠቅሶ ሶስት አመት ብቻ ፈርድበታል። በዚህም የተነሳ ብዙ ሰዎች ቅሬታቸውን አሰምተው እንዴት ሰው ለገደለ ሶስት አመት ብቻ ይፈረድበታል ጥያቄ ያቸው ነበር። የሸካዙ ከፍተኛ ፍርድ ቤትም ምን ብሏል? ገዳይ ሆን ብሎ የገደለው ሲያው ራሱን ለመከላከል ስለሆነ ከፍተኛ ራስ በመከላከል በሚል ድንጋጌ ሶስት አመት ፈርድ ብንበታል እንጂ ሆን ብሎ ለመግደል አልሄደም። እንዲሁም ሟች ማነሳውሰ በተደጋጋሚ ደም ለማፍሰስ ህይወት ለመቅጠፍ እየዛተ ስለነበረ ራሳቸውን ለመከላከል ሲጥሩ ከፍተኛ እርምጃ ወስደዋል እንጂ ሆን ብሎ ሰውን ለመግደል ስላልጣሩ ይህን ውሳኔ ወስነናል ብለዋል። እናንተስ ይህንን የፍርድ ሂደት እንዴት ትመለከቱታላችሁ? ኮመንት ላይ ሀሳባችሁን መከተብ እንዳትረሱ። ሰላም ውድና የተከበራችሁ አዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ተረፍረፍ ይበልልኝ። እኔ ጋር ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። መግቢያ ላይ እንዳያችሁት ማለት ነው እና እንዲሁም ቅድም በለቀኩላችሁ ቪዲዮ፣ በዛ ላይ ማብራሪያ ያልሰጠውም ነበረ። እኔ ደግሞ ማብራሪያ መስጠት እፈልጋለሁ። ለዛ ላብራራላችሁ ብዬ ነው። ስለዚህ በሀገር የተለያዩ አርቲስቶች ናቸው ዛሬ ይዤላችሁ የመጣሁት ማለት ነው። ዛሬ ደግሞ ትንሽ እስኪ ከለቅሶ ወጣ ብለናል ማለት ነው። አንድ ደግሞ ያስገረመኝ ነገር አለ። እንግዲህ መግቢያ ላይ እየሰማችሁት ማለት ነው፣ ቻርጅ አርጉልኝ ብሎ ቤቱ እየሄደው ሰው ማለት ነው፣ ሕይወቱ እንዳለፈ ጎረቤት ሂዶ ቻርጅ የተነሳ በጣም በሚያሳዝን ሁኔታ ያው ሰምታችሁታል። የሚገርመን ኢትዮጵያ ውስጥ ያለው ነገር ማለት ነው። ለማንኛውም እስኪ ከመስከረም ልጀምር ማለት ነውና መስከረም አበራ እንግዲህ ይህ በጣም የምናቃት የምንወዳት ምርጥ አርቲስት ናት ማለት ነው። እስከ ዛሬ ድረስ ባህሏ ፍቅረኛዋ፣ ወይ እጮኛዋ የሚባለው ሰውዬ አላየ ነው አላወቅ ነው ነበረ። ዛሬ ላይ ግን መስከረም ማለት ነው የፍቅር ጥያቄ ትጠይቃ ነበረ፣ ታገቢኛለሽ ወይ የሚል እሷም እሽ ብላ እንግዲህ ጋብቻ ጥያቄውን ተቀብላ ቀለበቱን ጣቷ ላይ ያድርጋለች። ለመስኬ መልካም የትዳር ዘመን ሁላችሁም ተመኙላት። እንዲሁም አድማጭ ወዳጆቿ ጓደኞቿ እንኳን ደስ አላችሁ። መስኪ እንኳን ደስ አለሽ እህታችን ማለት ነው። ማንም ሰው በመልካም ነገር ሲመጣ እንኳን ደስ አለ እንኳን ደስ አላችሁ ማለት ግዴታችን ስለሆነ ኢትዮጵያዊ ባህላችንም ነው። እንኳን ደስ አላችሁ በሚለው እንጀምራለን። እንዲሁም ዳግማዊት ደግሞ ምንድን ያለችው እንግዲህ እንደሰማችሁት ማለት ነው። ሰውየውን ለሕግ አቅርበዋለች ከሳዋለች። ክስ ላይ እንዳለ ተናግራለች ማለት ነው። በጣም ያሳዝናል እና እውነት ነው፣ ውሸት ሳይሆን እውነት እንደሆነ እንግዲህ መሲህ ጋር ቀርባ ያለውን ነገር ሁሉ እውነቱን በዝርዝር ተናግራለች ማለት ነው። አንዳንድ ሰዎች በጉልበት ሴቶች ጋር ሊጠቀሙ ይፈልጋሉ፣ ኃይል መጠቀም ይፈልጋሉ። ሴቶችን በቃ በማስፈራራት ምናምን የሚያገኙ ይመስላቸዋል። ሲጀምር ይህ ሰውዬ እንግዲህ አድናን ባለትዳር እንደሆነና ብዙ ወንጀሎችና ሪከርድ እንዳሉበት ተናግራለች። ደቡብ አፍሪካም ብዙ ወንጀሎች አሉበት። አሁንም ሌላ ቦታ ነው ያለ ተብሏል። ያለበት ሀገር በሙሉ ብዙ ሪከርዶች። እሷ ሄዳ ከመሰከረች በኋላ ብዙ የማጭበርበር የገንዘብ ሌብነት እና ሴቶቹን የማታለል ነገር ብዙ ክስ እንዳለበት ተገኝቷል ማለት ነው። ማለትም ይህ ሰው የለመደ ነው ማለት ነው። በየጊዜው በየቦታው፣ አንዳንድ የተጠንቀቁ ሴቶች እየታዋቂም ስትሆኑ ምንም ስትሆኑ፣ እንደዚህ ያላሰባችሁት ነገር ሰዎች በተለያዩ አካውንት እንግዲህ እየደወሉ ይሰድባችኋል የተባለ ያልተባለ ነገር ሊሏችሁ ይችላል። እዚህ ጋ የምታዩት ግን የመስኪ ነው። ማወራው ስለ ዳጊ ነው ማለት ነው። እኔ እያወራው ያለሁት እያያችሁ ያላችሁት ቪዲዮ ግን የመስኪ ነው ማለት ነው። እንግዲህ መስኪ ቀለበቷን ተቀብላለች። እንደወረደ ለቅቄላችኋለሁ። ቀደም የለቀቅኩት ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። እንደወረደ ማለት ነው። እዚጋ ግን ራሴ አሳምስጠ ስላለብኝ አሁን የመጣሁት ማለት ነው እና መስኪም እንኳን ደስ አለሽ፣ መልካም እየ ትዳር ዘመን መልካም ጋብቻ ይሁንልሽ፣ ውለዱ ክበዱ ማለት ነው ማለት እንወዳለን ሁላችንም ማለት ነው። ሲቀጥል ደግሞ በአሁኑ ሰዓት ላይ ማለት ነው ኢትዮጵያ ውስጥ ትዳር ማለት እንግዲህ ሁላችንንም እያስፈራ ነገር ነው ማለት ነው። እዚህ ጋር እንደምታዩት ቀለበቷን ተቀብላለች። ቀለበቷን በጣቷ ላይ አድርጋለች። መስኪ ደስ በሚል ሁኔታ ማለት ነው የፍቅር ጥያቄ ሚያቀውን ደግሞ የሚቀጥለው ደግሞ የምታዩት የናታን ጌታቸው ቪዲዮ ነው ማለት ነው ሲባባሉ የነበሩትን አሁንም በሚቀጥለው በቀደሙ ቪዲዮ ላይ እየገባችሁ እዩት ማለት ነው። እንደወረደ ድምጽ ማስገብቼላችኋለሁ። የት እንደተገናኙም ሲናገር ነበረ። የተገናኙትም ግሸን ማርያም ነው። ግሸን ማርያም ሂደው እዛ እሷም እሱም ሂደው እንግዲህ የተገናኙት። ይሄ ቪዲዮ የመስክ ቪዲዮ ነው፣ የናታም እና የህሊና ማለት ነው። ህሊናም ከዚህ በፊት ባለትዳር ነበረች፣ ናታንም ባለትዳር ነበረ። ሁለቱም አንዳንድ ልጆች እንዳላቸው እናውቃለን። ይሁን እንጂ ግን ባላሰቡት ለንግስ ግሸን ማርያም በመሄድ እዛ ሁለቱም እዛ ጋር ይተያያሉ። በዛው ሀይ ሀይ ይባባላሉ፣ ይተዋወቃሉ፣ ትውቅነታቸው ይቀጥላል። ዛሬ ላይ ግን ትዳር መስርተው በትዳር እንግዲህ ሊኖሩ ነው ማለት ነው። ሰርጋቸው እሁድ ነው ማለት ነው። እንደዛ የተባለ ነው። ዛሬም ሊሆን ይችላል። ግን ግን የዛሬ ሳምንት ነው ሰርጋቸው ማለት ነው። ሰርጋቸውንም ደግሞ ሰብስበን እናመጣላቸዋለን። ይህ የመስክ ፎቶ ነው። እንግዲህ ድል ባለ ሽምግልና አገርን ያነቃነቀ ብዙ አርቲስቶች የተሳተፉበት ነበር፣ የናታን ጌታቸውና የህሊና እኔ ግን ለምን ጨለመ ነው ብለው፣ ቪዲዮ ቦታ ላይ ለምን በጨለማ ለምን በደመና ያደረጉት? በደንብ እኮ አይታዩ፣ ሌላ ሰው ነው የሚመስሉት አንዳንድ ቦታ ላይ እንጂ ማለት ነው። እና ቪዲዮውን ግን ወዳችሁት ነው ፈቅዳችሁት ነው። ጢስ አባይ ነው የሚመስለው ማለት ነው። ጭስ እየጨሰ ነው እና ዳመና አድርገውታል። ብቻ ለማንኛውም እንኳን ደስ አላችሁ፣ የአብርሃም ሳራ የሆንላችሁ ውለዱ፣ ክበዱ ማለት ነው። እናታንም በጣም ደስ የሚልና የምንወደው አርቲስት ነው። እሷንም እንደዛው ሁላችሁም ክበሩ፣ ውለዱ፣ ተጋቡ ስትጋቡ ደስ ይለናል። ግን አንዳንዴ ከተጋባችሁ በኋላ ንፋስ ሲገባ እንደ ነዳጌ እዛ ሰዓት ላይ ነው በጣም የሚያስጠላው ማለት ነው ኢዩኝ ደብቁኝ፣ ደብቁኝ ያመጣልና በአሁኑ ሰዓት ትዳር ተደብቆ ቢሆን አሪፍ ነው ነው ምለው እንግዲህ የዝች ሽምግልና የእናታን ሽምግልና ህዝቡን ያነቃነቀ ነው። ጉድያስ ባለ እንዳያችሁት የሚገርም ሽምግልና ነው የተላከው ማለት ነው። በጣም ደስ ይላል። ለማንኛውም እንኳን ለዚያ ያበቃችሁ ሁላችሁንም እንላለን፣ መልካም ትዳር እንዲሆንላችሁ ምኞታችንም ነው ማለት ነው። ናታን እና ህሊና እንኳን ደስ አላችሁ። መስኪም እንደዛው ማለት ነው። እንግዲህ ሁሉም የተለያዩ አርቲስቶች ማለት ነው በአሁኑ ሰዓት ጋብቻ በቃ እንጋባ እያሉ እየተጣመሩ ናቸው። ያልተጋባችሁም ተጋቡ፣ ያልወለዳችሁም ውለዱ ማለት ነው። ለእኛም ደግሞ ባልፈልጉልን እና እኛንም ዳሩን ማለት ነው። ተመልካቾቼ ወይ አግቡኝ ወይ ዳሩኝ ሰምታችኋል። እንዴን የሰው ሰርግ እየዘገብኩኝ ኒ ቁሜ ቀረው አላሳዘናችሁ ማለት ነው። እና ለማንኛውም እንኳን ደስ አላችሁ ሁላችሁን የምንላለን። መልካም የትዳር ዘመን ይሆንላችሁ ብለናል ማለት ነው። ውለዱ ክበዱ ልን ደጋግሜ ነው የምላችሁ። ውለዱ ክበዱ። ያው አንድ ሰው ካገባ መውለድ አለበት ግድ ነው። እና ሁሉንም መልካም ምኞታችሁን ተመኙላቸው። በዳጊ ላይ ደግሞ የምለው ነገር ያለው ምንድን ነው? ዳጊ ወንድ ናት፣ ጎበዝ ናት፣ ጀግና ሴት ናት። ምክንያቱም ራሷን አስከብራለች፣ ያለውን ነገር ሁሉን ነገር ማለት ነው ይፋ አድርጋ። ሰውየው እንግዲህ ታስሮ ነው ያለ ማለት ነው። ዛቸው ማስፈራሪያውም እንደቀጠለ ነው። ባለትዳርም እንደሆነ ነው። እንዲሁም በአካል አንድ ቀን እንዳየችው ዳጊ ተናግራለች። የሬቻ ባህል ላይ አይቼዋለሁ መንሱር ጀማልን ሰላም ስለው ጊዜ ፊት ለፊቴ ላይ ሳየው እንዴ ይሄ ሰው የሚጽፍልኝ አይደል እንዴ ብዬ ሶስት አራት ጊዜ ከፊት ለፊቴ ሲመላለስ ነበረ። እኔ ግን ባላየ ኢግኖር ገጭቼውን ያለፍኩት ብላለች። እና እንጂ ጭራሽ አላቆም ምንም አይነት ነገር ከብዙ ዓመት በፊት ነው የሚጽፍልኝ ሁሌም እንጂ ምንም አይነት ነገር ሚስጥርም፣ ስለ ቤተሰብም፣ ስለምንም ያወራውትም ምንም ነገር የለም ይዋሻል ብላለች። ለማንኛውም በህግ ተይዟል። ለሚቀጥለው ደግሞ የዘቢባ ግርማ ደግሞ የእንትነው አላት ማለት ነው። የዘቢባ ግርማንም ግንቦት አንድ ቀን እንግዲህ ለዘቢባ ግርማ እሱንም ቪዲዮ ገብታችሁ እዩት ማለት ነው። የዘቢባ ግርማ ልጅ ደግሞ ሰርፕራይዝ አርጋት ዘቢባን አስለቅሳታለች። ለግንቦት አንድ የዘቢባ አዲሱ ሙዚቃዋ ይለቀቃል ማለት ነው። እንኳን ደሳለሽ ብሏት እንዲሁም ዘይቫ ግርማ ኦፊሻሊ የሚል አዲስ የዩቲዩብ ቻናል ለቃለች። በዛ በዩቲዩብ ቻናል ላይ ሰብስክራይብ እያደረጋችሁ ግንቦት አንድ ቀን ሁላችሁም በቤታችሁ አዲሱን ሙዚቃ አዳምጡ። አስራ ሶስት ሙዚቃ ነው ያለው። እንዲሁም በአስራ ሶስቱም ከኦሮምኛና ከአማርኛ አንድ ላይ አድርገን የሰራውት ብላለች ማለት ነው። በተለያየ ቋንቋ እንኳን ደስ አለሽ በሏት ማለት ነው።